አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አምስት በዝች ካህን የካህኑ ኬልቅው ልጅ ታላቅ ነቢይ ኤርምያስ አረፈ። ይህም እውነተኛ ነቢይ የአሞፅ ልጅ የይሁዳ ንጉሥ ኢዮስያስ በነገሰ በአሥራ ሦስት ዓመቱ ማስተማር ጀመረ። ከዚያም በይሁዳ ንጉሥ በዮስያስ ልጅ በዮአቄም ዘመን አስራ አንዱ የሴዴቅያስ ዘመን መንግስቱ እስከሚፈጸም በአምስተኛ ወር ኢየሩሳሌም እስከተማረከችበት ጊዜ ያስተምር ነበር። ስለ ራሱ እንዲህ ሲል ራሱ ተናገረ። የእግዚአብሔር ቃል ወደ እኔ መጣ። እግዚአብሔርም እንዲህ አለኝ፣ በእናትም አይፀን ሳልፈጥር ወደድኩ፣ ከእናትም አይፀን ሳትወጣ መረጥኩ፣ ለአይዛብን በምህር አደረግኩ አለኝ። ይህም ነቢይ እግዚአብሔርን አምልኮና ጉን በመተዋቸው እንዲህ ሲል የእስራኤልን ልጆች ገሰጻቸው። ተጠበቁ ንሳም ግቡ የእግዚአብሔር ቁጣው በላያችሁ እንዳይመጣ። ሁለተኛም እንዲህ ብሎ አስረዳቸው፣ ወደ ፈጣሪያችሁ እግዚአብሔር ካልተመለሳችሁ፣ ያለዚያ የከላውዲዮንን ንውስ ናቡ ከደኖ ጾርን በላያችሁ እርሱ ያስነሳዋል፣ ይማርካችሁማል። እንደ ቃሉም ሆነ። ሁለተኛም ምዝቡ ተማርከው ሰባ ዘመን እንደሚኖሩት ተናገረ። ደግሞ የክብር ባለቤት ኢየሱስ ክርስቶስ ለኩነተ ሥጋ እንደሚመጣና መከራ እንደሚቀበል የአስቆሮቱ ይሁዳ እንደሚሸጠውና ሰላሳ ብር እንደሚወስድ ተናገረ። ስለ ብዙ ስራዎችም ተናገረ። አይሁድ ግን ሊገድሉት ወደው፣ ገርፈው፣ አስረው በጉድጓድ ውስጥ ጣሉት። እግዚአብሔርም አዳነው። እርሱ ግን ስለ እነርሱ ይለምንና ይማልር ነበር። እግዚአብሔርም ስለ እርሳቸው ወደ እኔ አትማልድ እነርሱ ከክፋታቸው አይመለሱምና አለው። ናቡከደነጾርም የኢየሩሳሌምን ሕዝብ በማረከ ጊዜ ከሳቸው ጋር አልማረከውም። ነገር ግን ከምርኮ የቀሩት ወደ ግብፅ አገር ወሰዱት። የግብፅን ሰዎች ሲያጠፏቸው የነበሩ የግብፅ ወንዞች በግብፅ ወንዞች የሚኖሩ አራዊትን በእርሱ ጸሎት እግዚአብሔር አጠፋቸው። ከዚህም በኋላ ከዚያም ወደ ባቢሎን አገር ወሰዱት። በዚያም የእስራኤል ልጆች ከምርኮ እስኪመለሱ ትንቢት እየተናገረ ሕዝቡን ሲያስተምር ኖረ። የትንቢቱ ወራትም በተፈጸመ ጊዜ አይሁድ በድንጋዮች ወገሩት። ነፍሱንም በእግዚአብሔር እጅ ሰጠለ። እግዚአብሔርም ምስጋና ይሁን፣ እኛንም በነቢዩ ጸሎት ይማረን